መስፍንጉቱ አሁን እኔ ኤልሳ ግሮሰሪ ሁሉ ጊዜ እንገናኝ ነበር ገርጅ ጫፍ ላይ እኔ ምላስ ሰንበር አንድ አራተኛዋን ስበላ ወይም ደግሞ ጓደኞችን ሰብስቤ አንድ ኪሎ ሥጋ ቸግሮ ለመጨረስ መስፍን ጉቱ ግን አራቷን ኪሎ ላጣርጓት ነው የሚሄዱ። አሁን መስፍንጉቱን ቁጡን አይተዋል። አካሉ አካሉ የ17 ሰው ነው የሚያህለው። እንደነዚህ አይነት ሰዎች አይኖሩም የዛሬ መቶ ዓመት። ኧረ ተው፣ ሞጣ እንደዚህ ይባላል ማለት ተው፣ ተው አንተ ሰው ይባል ልክ አይደለም። በዚህ ልክ ሰውን ማሸማቀቅ ያው አውቃለው ነው የሚለው። እንግዲህ ብዙ ሰዎችን አውቃለው ይለናል። ሞጣ በብዛት መስፍን ጉቱን አውቀው ነበረ። እሱ በአንድ ጊዜ እኛ አንድ ኪሎ ሥጋ ለብዙ ሆነን መጨረስ ያከተል እሱ አራት ኪሎ ሥጋ ብቻውን ይጨርስ ነበረ በአንድ ጊዜ እያለ እያወራ ነው እና አስራ ሰባት ሰው ነው የሚያህለው እያለ ብዙ ብዙ ነገሮች እየተናገሩ ይገኛል። አግባብነት አለው እያለ በበኩል ወለጋና ጎጃም ነው ደግሞ ይቀራል። በጊዳ በኩል ብትል በሊሞ ገነት ፍልቅልቅ ጀምሮ ከፍልቅልቅ ጀምሮ ጎጃምን ብትጠይቀኝ አውቀዋል። ከፍልቅልቅ ጀምሮ ፍልቅልቅ፣ ደጀን ከዛ በኋላ እኔ ከእንትን ከመርጦ ለማርያም ከደብረ ማርቆስ መርጦ ለማርያም መንገድ ሲሰራ አቀርብ ነበረ። መርጦ ለማርያም ያኛው ሳሚ የሚባል ይዞት አቁሞ ሄደ ጊዜ ቻይኖቹ ተረክቦ ሲሰሩ እኔ ሄጄ ፍርድ ቤት ነበር የሚሰሩ ሄጄ አግኝቻቸው ረዥም ናቸው እና ምሳ ካልበላን አልኳቸው። ከዛ ምን ይላል ይሄ ነገር የማይሰለችው በዝንብ የራቦር ጽፋሉ ይካሰሳሉ እኔ ጽፋለሁ አሉ ሄጄ በዝና ነው ማቆት ምሳድጋብዝስል እኔ ለመታወቅ ብለን ከአዲስ አበባ ነው የመጣሁት። ምሳ አብረን በላን። ምሳ እየበላን ምን እየሰሩ ነው ነገር

አብራችሁ ታስራችሁ እንደነበር ነግሮኛል። ይገርማል። እንደዋወላለን እኮ አሁን ሲወጣ ከምን እንጂ አልተገናኘንም እንጂ በጣም ነው በጣም ነው የምንግባባው። ሬስፔክት ነው። ነግሮኛል ነግሮኛል። በእስር ቤት አብረው እንዳሰሯችሁ ነግሮኛል። በጣም ይመችል። ብራውን ወንድማችን ቀጥል። ማንም ማንም እንትናትበን በውስጥ ምን እንገናኛለን። ከዚህ በኋላ እንደዋወላለን ስልክ የልክላለሁ። አሁን ነው እንግዲህ ስልክ በአደባባይ ስልክ የልክላለሁ። በአደባባይ ስልክ እንቀያየራለን። ሰላም ሰላም እንባባላለን። እንግዲህ እንደሰማችሁት ነው። እንዲህ አይነት ውይይቶች በጣም ጠቃሚ ናቸው ብዬ አስባለሁ። እንደ ሀገርም እንደምንም ይጠቅማሉ፣ ማለት ሰው ከሰው የሚያቀራርቡ ስለሆኑ የሚያግባቡ ስለሆኑ ሰላማዊ ስለሆኑ ጥሩ ነው ብዬ አስባለሁ። እንዲህ አይነት ነገሮችም እኮ በመጥፋታቸው እኮ ነው ሀገር ሰላም ያጣው። በቃ እንዲህ ውይይት ቢደረግ ከብሔር ብሔር፣ ከሃይማኖት ሃይማኖት ምናምን እንዲህ በቃ በጎ ውይይት አላ የጨዋታ አሁን እነሱ ያነሷቸው ነገሮች አሉ። የእስር ቤት ታሪኩን አንስተዋል ታስሮ እንደነበር በአንድነት ምናምን እንዲህ ታሪካቸው አካባቢዎች ሀገሮች ምናምን እየተወያዩ ፖለቲከኞች ናቸው እንዲህ ያለያዩት ምናምን እንጂ ህዝቡ ጥሩ ምልከታ ነው ያለው። እርስ በርሱ ይዋደዳል ይግባባል የሚለውን በደንብ አድርገው ግልጽ አድርገው እየተናገሩ ነው እንደሰማችኋቸው። ይገባኛል። ስለ ሞጣ የተለያየ አይነት እይታ ሊኖራቸው ይችላል። ያው ችግር አለበት ብዙ አይነት እይታዎቹ ማያስማሙ ሊሆኑ ይችላሉ። የሚያረ ግጭት ምናምን የሚቀሰቅሱ ሲሆን አንዳንዴ ደግሞ እኒህ አይነት ጥሩ ውይይት የሚደረግባቸው ሁኔታዎች አሉና ሊበረታታ ይገባል። የእስር ቤቱ ታሪክ እንደሰማችሁት ምን ያህል ማቀራረብ እንዳለው ውይይቱ፣ የእርሻው ታሪክ ሀገው ምድር ላይ ያየው ልጎጃን ምናምን ሄዶ ይወለገው የምሉ ሲወራ የእርሻው ቦታ ምናምን ደስ ይላሉ እንዲ ነገሮች ገብቷቸዋል። ስለ ቁምጫምባ ያነሱት ነገር ሲጽፉ ምናምን ዘገባው የሚያስቅ የጨዋታ ምናምን እንዲህ ነገሮች እኮ ቢበዙ ገብቷቸዋል፣ ህዝብም አንድ ይሆናል፣ ነገሮች ሁሉ ይስተካከላሉ። ይሄ ይሄ ነገር ሊበረታታ ይገባል። የቁምጫምባውን ያገኘበት ሁኔታ ምናምን፣ ስለ ቁምጫምባው ብዙዎች አያውቁም፣ ግን ታዋቂ ሰው ናቸው በጊዜው ብዙ ነገሮችን የሰሩ ናቸው። በደርግ በምናምን ጊዜ ይታወቃሉ። የመንገዱ ስራ ጉዳይ ገብቷቸዋል። ገንዘቡን ይዘው የጠፋው ምናምን የቻይና ቻይኖቹ ምናምን ቦታውን ይዘውት ምናምን እንዲህ እንዲህ አይነት ውይይቶች በጣም አስፈላጊ ናቸውና አካባቢው ላይ የነበሩት ነገሮች ደስ ይላሉ እንዳያችሁት ቀሩ። ከቅርብ ጊዜ ወዲህ ነው እንዲህ አይነት ረብሻዎች፣ መጋጨቶች ምናምን እንጂ ድሮ እኮ አካባቢዎቹ ቅርብ ናቸው ለቃና ጎጃም ምናምን እና እንዲህ የነበሩባቸው ጊዜዎች ነበሩ። የመርጡለ ማርያም ገዳም እዛ አካባቢ የሆነው ነገር ሲታርከው ሰምታችኋል። እና እንዲህ የሚያቀራርቡ ስልክ ተለዋውጡ፣ እንዲህ ይወያዩ። ይህ ዝም ብሎ የሚያጋጩ ፖለቲካዎችን ከሚያውሩ ሞጣ ራሱ በእንደዚህ አይነት ነገሮች ላይ ትኩረት ቢያደርጉ ማወያየቱ ላይ ምኑ ላይ በጣም ጥሩ ነበር የሚሆነው ብዬ አስባለሁ። ህዝቡን ከህዝብ ማቀራረብ ነው። ተለያየቱ መቼም ትግል እታገላለሁ ወይም የሆነ ነገር አይሰራም፣ አይሆንም። አይሆን ገብቶችዋል። ተቀራርቦ ተግባብቶ ምን ተብሎ እንጂ አንዱ ላይ በጠላትነት እየተፈራረች እየተያየ በምንም በኩል ህብረት ሊኖረህ አይችልም። ህብረት ይኖር ዘንድ ካስፈለገ በትብብርና በመግባባት ነው ሊሆን የሚችለው። አለበለዚያ ህብረት አይታሰብም በፍጹም። በምንም ተአምር ሊታሰብ አይችልም። ህብረት ሊመጣ የሚችለው በዚህ አይነት በቅርርብና በስምምነት መንፈስ ውስጥ ሆኖ ነው። ኢንተርኔት ምን ያህል አገልግሎት እንዳለው እያየን ነው። በዚሁ አጋጣሚ ከማንቀራረበውን ከምንም ማጽ እንዳጠቃቀማችን ነው። አንዳንዶች በክፉ ያነሱታል፣ ግን እንዳጠቃቀማችን ነው። ለመጥፎ ተጠቀምን ነው፣ ለማጋጨት ለምናምን በደንብ ይሆናል፣ ለማግባባት ለማስማማትም ለትብብር ይሆናል። ትራምፕ አሜሪካ ውስጥ መንግስት የሆነው እኮ በኢንተርኔት ባደረጋቸው ቅስቀሳዎች እና ሂደቶች ራሱን እንደ አዳኝ ለአሜሪካ እንደ ጠቃሚ አድርጎ አቅርቦ ብዙ ነገሮች ጠቅመውታል። እና የኢንተርኔት ጥቅም በቀላል የሚታይ አይደለም። ኢትዮጵያ ውስጥ ካለችበት ስርዓትም እንዲህ ከዘረኝነት ከምናምን ከምናምን ሊያውጣ የሚችል አንድ ጠቃሚ መሳሪያ ነው ብዬ አስባለሁ። ከተጠቀም ነው በክፉም ደግሞ ከተጠቀምነው በዛው ልክ ሊያበላሽ የሚችል ነውና የተሳሰረ ነው ታሪኩ፣ ህዝቡ ሁሉ የተሳሰረ ነው። እና እንደ ሰው በዚህ ልክ አስቦ መንቀሳቀስ በጣም የሚጠቅም የሚያሻሽል፣ የሚለውጥ ነገር ነው የሚለውን ለማስረዳት ያህል ነው። እናመሰግናለን ስለተከታተላችሁን። ሌሎች ቪዲዮዎች እንመለሳለን። ሰብስክራይብ፣ ላይክ፣ ሼር ምናምን ምናምን አትርሱ። ይመቻችሁ። ደህና